በስም አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅዱስ ዮሐንስ ዘሀራቅሊስ ሰኔ አራት ቀን ይታሰባል። እናቱ ኤልሳቤጥ ስትባል፣ አባቱ ዘካርያስ ደግሞ የጳንጦስና የአብሊ አገሮች ገዥ ነበር። ልጃቸው ዮሐንስም ብለው ጠሩትና ስሙ ከመጥምቀ መለኮት ቅዱስ ዮሐንስ ጋር አንድ ሆነ። ሀራቅሌ የምትባል ሀገር የሚኖሩት ወላጆቹ ደጋጎች ስለነበሩ ፈዳያ እግዚአብሔር ስርዓተ ቤተክርስቲያንን እያስተማሩ በሃይማኖት በምግባር አሳደጉት። አባቱ ከሞተ በኋላ ቅዱስ ዮሐንስ የሀያ ዓመት ወጣት ሲሆን መስፍን ሆነ። የጳንጦስና የሀራቅሌ ሌሎችም ሀገሮች ሁሉ ተገዙለት። እንዲህም ሆኖ ሲኖር ሰይጣን በመላእክ ተመስሎ ተገለጠለትና እንዲህ አለው፣ አንተ ትነግዝ ዘንድ ወደ አንጾኪያ ሄደ፣ የንጉሥ ኑማሪዎስ ልጅ አግባ ብሎ መከረው። ወደ አንጾኪያም ሄደና ንጉሥ ዲዮቅልጥያኖስን አገኘው። እርሱም ባገኘው ጊዜ አከበረው እጅግም ወደደው በመንግስቱ ላይ። በማግስቱም ምሳ ላይ ከእርሱ ጋር ያለ ከእርሱ ጋር እያለ ዲዮቅልጥያኖስ አጵሎንን ያመጡት ዘንድ አዘዘ። በመጡትም ጊዜ ዮሐንስ ንጉሡን አይቶ አቃለለው። ስለ ጣዖት አምልኮውም ስለ ገሰጸው ንጉሡ በጣም ተቆጦ አሰረው። በእስር ቤት ሳለም ጌታችን በብርሃን ሰረገላ ሁኖ ታየው። በማግስቱም ንጉሱ ከእስር ቤት አስወጥቶ ከእርሱ ጋር ይስማማ ዘንድ ብዙ ሸነገለው አታለሎ። በሀሳቡን ፈጽሞ እንዳልተስማማ ሲያውቅ ግብር ያስገብርለት ዘንድ ከሽመት ጋር ወደ ግብፅ አገር ላከው ለግብፁ ገዥም እንሆ የሀራቅል ዮሐንስን ግብር በማስገበር የአማልክትንም ቤት በአዳዲስ እንዲሰራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቸዋለሁ ብሎ ጻፈለት። ቅዱስ ዮሐንስም የጣዖታት ቤቶችን አፍርሶ ተዋቸው። የግብፅ ንጉስም ክርስቲያኖችን እያሰቃየ ሲገድላቸው ዮሐንስ አየና የሹመቱን ስራ ትቶ እርሱም ከክርስቲያኖች ጋር መከራን ስቃይ መቀበልን ወደደ። በንጉስ ፊትም ቀርቦ አማኝ ክርስቲያን መሆኑን ከተናገረ በኋላ ንጉሱ ይዞ እጅግ አሰቃየው። መኮንንም ተቆጥቶ አሳስሮ ወደ ሌላ ሀገር በግዞት ላከው። በዚያ ያለው መኮንን ተቀብሎ አሰቃየው። በእንጨት ላይም ሰቅለው ስጋውን በመንኮራኩር ፈጩት። ደሙንም እንደ ውሃ ፈሰሱት። ከሰቀሉትም እንጨት ከሰቀሉበት እንጨት ላይም ላይ አውርደው ከደበደቡት በኋላ እስር ቤት አስገቡት። ከጠየቁት በኋላ በማረጃ ቢላዋ ቆዳውን ገፈፉት። ቁስሉንም በማቅ አሹት። ዳግመኛ አመድ ጎዝጉዞ በላዩ የእሳት ፍሕም አድርገው በዚያ ላይ አስተኝተው አሰቃዩት። በእሳት የጋሉ የብረት ችንካሮችን አምጥተው በፊቱና በጆሮዎቹ ላይ ሸነከሯቸው። የታዘዘ መላእክት በሌሊት ፈወሰው። በማግስቱን ግንባሩን ወደ ምድር ደፍተው እጁንና እግሮችን ከፈረስ ጋር በገመድ አስረው መሬት ላይ እየጎተተ አሰቃዩት። በመጨረሻም ባለ ሰይፍ ባለ ሰይፍ መጥቶ እጁንና እግሮችን፣ አንገቱን በየተራ ቆራረጣቸውና ሰኔ አራት ቀን የሰማይቱን ፍጻሜ ከሆነ በኋላ የክብር አቅሌን ተቀዳጀ። የቅዱስ ዮሐንስ ዘሐራ አቅሌ ረዴቱ በረከቱ በሁላችን ላይ ጽፍ ደረብ ሆኖ ይደር በዚህ እለት እናታችን ቅዱስ ሶፍያ ሰማይ ትታሰባለች። ሶፍያ በካህዲው ዲዮቅልጣ ዘመን የነበረች ታላቅ ሰማይት ናት። ወላጆች አደጋ ክርስቲያኖች ስለነበሩ እግዚአብሔርን መፍራትና ቅዱሳን መጻሕፍትን እያስተማሩ አሳደጓት። ባደገችም ጊዜ ለመስፍን ልጅ ሊያጋቧት ፈለጉ። እርሷ ግን ሳይነግሯት የወላጆቿን እሷ ግን ሳይነግሯት የወላጆቿን አሳወቃ ወደ ፈጣሪዋ እንዲህ ብላ ጸለየች። የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ወደ አንተ የሚደረስባትን የከበረችና የቀናች መንገድህን ለእኔ ለባሪያ ለሶፍያ ምራኝ ወደ ጥፋት በሚወስድ በጠማማ መንገድ እንዳንንከራተት አትተወኝ። የሚጠፋውን አለም የሚጠፋውን አለም ያስብ ዘንድ ልቤን አትተው። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታድርገኝ። ቀላልና ልዝብ የሆነ ቀንበርህን ይሸከም ዘንድ ተክሻየ ዘንበል አድርግልኝ። እኔ በዚህ በጋብቻ መግባት አልፈልግም፣ ወደ አንተ መምጣት ፈልጋለሁ እያለች ከጸለየች በኋላ ወዲያው አንድ ሀሳብ መጣላት። ተነስታ፣ ጠፍታ፣ ሩቅ ሀገር ከብ መሄድ በአንዱ በራ ውስጥ ገብታ እግዚአብሔር ለማገልገል ወሰነች። ወዲያውም እንድታገለግላት ወላጆቿ የሰጧትን ገረዷን ጠርታ የሚጠጣውን ወይና እንድታመጣላት አዘዘቻት። ሶፊያም ጥቂት ከቀመሰች በኋላ ለገረዷ ሰጠቻትና በብዛት አጠጣቻት። ገረዷም ከሰከ ከስካር የተነሳ ልቧ በተሰለበ ጊዜ ቅድስት ሶፊያ የገረዷን ልብስ ለብሳ የራሷን ልብስ ሰጠቻትና አስተኝታት በስውር ወጥታ ሄደች። ርቃ በሄደች ጊዜ በተራራዎች በዋሻዎች ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከካህዲው ዲዮቅልጥያኖስ ፊት የሚሸሹ ክርስቲያኖችን አገኘች። ከየት እንደመጡ ስትነግራቸው ሀገረ ስትጠይቃቸው ሀገራቸው ከነገሯት በኋላ ስለ ዲዮቅልጥያኖስ ስለ ክፉ ስራው ክርስቲያኖችንም እያሰቃየ እንደሚገድል በደንብ ነገሯት። ቅዱስ ሶፊያ ወደ ዲዮቅልጥያኖስ የሚወስደውን መንገድ ጠየቀቻቸውና በቀጥታ ወደ ካህዲው ንጉስ ገሰገሰች። በፊቱ እንቁማ ስለ ክርስቶስ መሰከረች። እርሱም እጅግ ተቆጥቶ ለጣዖት ለአጵሎን ስገጅ አላት። ቅዱስ ወፊያ ግን እንዲህ አለችው በድፍረት የሰው ልጅ ለሰራው ለረከሰውና የአጋንንት ማደሪያ ለሆነው ጣዖት አልሰግድም አለችው። ከዚህ በኋላ የተለዩ ብዙ እጅግ የተለዩ ብዙ ብዙ ስቃዮችን አደረሰባት። በብረት ጅራፍ ደማ እስኪወርድ ድረስ አስገረፏት። ዳግመኛም በአንገዟ ከባድ ድንጋይ አስሮ ስጋዋ ተቆራርጦ መሬት ላይ እስኪወርቅ ድረስ በከተማው እያስጎተተ መላልሶ እስር ቤት ጨመራት። በማግስቱ አስወጥቶ በክፉ አማሟት እንዳትሞች ለአጥሎ ለጣዖት የስገጂ ሲላት፣ እርሷ ግን እንዲህ አለችው፣ አንተ ክፉ ሞትስ ለአንተ ነው። የእኔስ ከአንተ የሚገኝ ሞት በፈጣሪ የዘንድ ህይወት ነው አለችው። እርሱም ከገደልኩሽ በኋላ ከሞት ትነሻለሽን አላት። ቅድስቱ ሶፊያም አንተ ሰነፍ የኔስ ተውና፣ ለአንተም የደይን ትንሣኤ አለህ፣ ለአንተም የስቃይ ትንሣኤ አለህ አለችው። ይህን ጊዜ አጥንቶቿ እስኪሰበሩ ድረስ አስደበድባት። በብረት አልጋ አስተኝተው ከባቶቿ ከበታቿ እሳት ላይ አንደዱባትና ሲመሽ መልሰው አሰሯት። በሌሊት ቅዱስ ገብርኤል መጥቶ ገላዋን በመዳሰስ ከቁስሏና ከህማማ ሁሉ ፈወሳት። በማግስቱ ንጉስ ንጉሱ ቅዱስ ሶፊያን ባያ ጊዜ ከመታጠቢያ ቤት እየወጣች እንጂ ያን ሁሉ መከራ የደረሰባት አሰብ አሳስሉ ነበር። ንጉሱም ሲያያት የስራዋን ጽናት የስራዋን የጥንቆላዋን ጽናት እዩ። ትናንት በእሳት አሰቃየናት ነበር አሰቃየተናት ነበር ዛሬ ግን ድናለች እያለ ተናገረ። ቅድስ፦ ሶፍያ እኔ ስራይ ጥንቆላ አላውቅም ነገር ግን ፈጣሪ ስራይን የሚሽር ነው አለችው። ከዚህ በኋላ እሽ ትለው ዘንድ ሊያግባባት ቢሞክር በእምነቷ ጸንታ እንቢ ብትለው ለሰኔ አራት ቀን አንገቷን በሰይፍ አስቆርጧታል። ጌታችንም ተገልጦላት ብዙ ቃል ኪዳን ሰጥቷታል። የቅድስት ሶፍያ ረዴት በረከት በሁላችን ላይ ጽፍ ድርብ ሆኖ ይደር። በዚህ ለሰማይቱ ቅዱስ ዮሀንስ ይታሰባል። ይኸውን ቅዱስ በልጅነት የአባቱን በጎች ሲጠብቅ ምሳውን ለጾም አዳሪዎች እየሰጠ እርሱ ግን እስከ ማታ ድረስ ይጾም ነበር። በአንዲት ሌሊት የታዘመላ ተገልጦለት የክሩህን አክል የትቀበል ዘንድ ወደ መኮንኑ ሂደ። ስለ ፈጣሪ ስለ ክርስቶስ መስክር አለው። ቅዱስ ዮሀንስም ትእዛዝ በመቀበልና አቱን ተሰናብቶ ማርያ ወደምትባል ድገኛ ሴት ጋር በሰማይትነት ይሞት ዘንድ ወደ ካህዲው ገዥ ወደ አርያኖስ ዘንድ ሄዱ። ከዚህ በኋላ በከሃዲው ገዥ ፊት ቀርቦ ክርስቲያን መሆናቸውን ተናገሩ። ገዥውም ብዙ አሰቃቂ መከራዎችን አደረሰባቸው። ቅድስት ማርያ በስቃይ ውስጥ ሳለች አርፋ ሰማዕትነትን ስትፈጽም ቅዱስ አኑሲ ግን በጌታችን ኃይል ታደሰ። መኮንኑም በስማሰቃየትን በሰለቸው ጊዜ ወደ እንዲነው ገዥ በግዞት ላከው። በዚያም እጅግ አድርገው አሰቃዩ። ተረከዙንም ሰንጥቀው ገመድ አግብተው በከተማው ውስጥ ሲጎትቱት ዋሉ። ስራየኛ ሰው አምጥተው አንቋይ ስራኛ ሰው አምጥተው ስራ ስራኛውን ሰው በጽዋ የተሞላ መርዝ እንዲጠጣ ቢሰጠው ቅዱስ ዮሀንስ በመስቀል ምልክት አማትቦ ቢጠጠው ምንም አልሆነም። እንዲያውም ምግብ ሆነው። ይህን ታላቅ ታምር ያዩ ሰዎችን በቅዱስ ዮሀንስ አምላክ አመኛለሁ ብለው በመመስከር እርሱም ሰማዕት ሆነ በመመስከር እርሱም ሰማዕት ሆነ። መኮንኑም ቅዱስ ዮሀንስን ማሰቃየቱ ስለሰለቸው እዚያ አንገቱን እንዲቆርጡ ታዘዘና በዚች ዕለት